ወጣቷ አለቀ ማርያም። እንደ አስካስቡት ቢያንስ እኮ በዚህ በዚህ ሁለት ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? ከጅቡቲ የተነሱ አራት ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተ አስር ቀን ሙሉ አስክሬናቸው ባህር ላይ ቆየ ማለት ነው። ለዛ ነበር ሰውነታቸው ሁሉ ተላልጦ ምንም ነገር አይታይም። የሚገርማችሁ? ከሰው ሁሉ ክፉ ማለት መጥፎ ሰው ማለት

አህላንስ አህለናን ሰላሙ አለይኩም ወረህመቱላሂ ወበረካቱ ሰላሙድና የተከበራችሁ ለክታታች ባላችሁበት ያ ሰላም ዝነረዳች ታለሻ ላ ዛሬም ከመገድ የተመለከታችሁት አነጋገሪ እጅግ እጅግ በጣም የሚያሳዝን መረጃም አለን እና ኢናሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን ወደ እርሱም ተመላሽ ነን እጅግ ልብ ሰባሪ እንግዲህ ወገኖቻችን አልቀዋል

የሱን ክፋት በመፍራት የሚተውት ሰው ነው። ክፉ ነገር እንዳያደርጋቸው ብለው የሚጠነቀቁት ሰው ነው አሉ ነቢይ ሰለላሁ ዓለይሂ ወሰለም። በጣም ትልቅ ደርስ ነው። ህይወት ውስጥ የሚያጋጥሙ በርካታ ሰዎች አሉ። ክፉ እንዳይናገሩን ስንል ጥሩ ምንሆንላቸው። እኛስ ክፉ እንዳይናገሩን፣ ክፉ እንዳያደርጉብን ተብለን ሰዎች ጥሩ የሚሆኑልን ሰዎች ከመሆን ምን ያክል ልነናል፣ ራሳችንን መጠየቅ ያስፈልጋል። ሱብሃናላህ መጥፎ ሰዎች ብሎ ማለት አላህ ዘንዳ ተመለከታቸው ታየው መልቅያማ። አላህ አላህ እኔንም እናንተንም ከመጥፎ ሰዎች ይጠብቀን። ራሳችን ሁላችንም ልንፈትሽ ይገባል። አስባችሁታል? እሱ መጥፎ ነገር እንዳያደርግብን ብለን ለሱ ጥሩ የምንሆን እኛስ በዛ ቦታ ብንሆን፣ አላህ ይጠብቀን። ወላሂ ኢንሻላህ አላህ የሁላችንም መጨረሻ አላህ ያሳምርልን። የሰው ልጅ መጨረሻው ሲያምር ነው ቆንጆ የሚሆነው ማለት ነው። ኢንሻላህ እንደተማርበት ስፋ ረግ ያለ ወደ ላይ ቪዲዮ ያለፍኩላችሁ ለመረጃ ያክል ነው። በጋራ እንመልከት። አንዱ ዶላር መነዝራለሁ ብሎ እንዴት ጉድ እንደሆነ ልንገራችሁ። ይህ ሰው እንግዲህ አምስት መቶ ዶላር ነበረውና በብላክ ማርኬት ሊመነዝር ይሄዳል። ከዛ በኋላም አንድ ሰው ወደ እሱ ይመጣና ያናግረዋል። ከዛ በኋላ በመጣደፍም እንግዲህ በቃ ደህንነቶች ሳይመጡ ቶሎ በል ገንዘቡን እንዳት ቆጥሮ በማለት እንግዲህ አምስት ስር ይሰጠዋል ከላይ መቶ መቶ ብር ማለት ነው የታሸገ ከዛ በኋላ ይህም ሰው ገንዘቡን ይቀበልና ወደ መኪናው ይገባና ወደ ቤት እየሄደ ሲቆጥረው እንደምትመለከቱት እዚህ ጋር ከላይ መቶ መቶ ነው ከውስጡ ደግሞ አምስት አምስት ብር ነው በዚህ ሁኔታ እንግዲህ ገንዘቡን ያጭበረብሩታል ማለት ነው። የሚገርማችሁ ይህ ሰውም እነኚህን ሰዎች ለመበቀል ያስባልና ሰሞኑን ድጋሜ ዶላር ከውጭ ሀገር ይላክለትና ለመመንዘር እነኛው ሰዎች ጋር ሲሄድ ከአመት በፊት ያጭበረበረውን ሰውዬ ያገኘዋል። ከዛ በኋላ ያናግረዋል። ሰውዬው ቢረሰውም ይህ የተጭበረበረው ሰውዬ ግን አረሰውም ከዛ በኋላ ያናግረዋል። ታዲያ ይህ ሰው እንደ አምና ሊያጭበረብረው ቶሎ በል ቶሎ በል ደህንነቶች አሉ ይለዋል። ሰውየውም አይ ችግር የለውምና ወደ መኪናው እንግባና እኔም ዶላሩን ሰጣለሁ፣ አንተም ገንዘቡን ትሰጠኛለህ ይለዋል። ከብዙ ጭቅጭቅ በኋላ ወደ መኪናው ተስማምተው ይገባል። ከዛ በኋላ ይህ ሰው ከገባ በኋላ እኔም ህጋዊ መሳሪያዬን ከደበቅሁበት አንስቼ ግንባሩ ላይ በመደቀን አምና አንተ አደለ የአምስት መቶ ዶላር ያጭበረበርከኝ በማለት እንግዲህ ግንባሩ ላይ ይደቅንበታል። ሰውየውም እንግዲህ የያዘውን ገንዘብ ጥሎ ከመኪናው ሮጦ ይሸሻል። እንደምትመለከቱት በአሁኑ ማለት ነው ከላይ መቶ ብር ከውስጥ አምስት አምስት ብር የተጠቀጠቀ ነበር ያስቀመጠው። እና በጥቁር ገበያ የምትመነዝሩ ሰዎች በእንደዚ አይነት ሁኔታ ትጭበረበራላችሁ። ስለዚህ ያላችሁን ገንዘብ በባንክ ነው መመንዘር ያለባችሁ። ይህንም ቪዲዮ ኮፒ፣ ሊንክ፣ ሪፖስት ሼር በማድረግ ብዙ ሰዎች ጋር አድርሱ። በተጨማሪ ያጀማ ትላላችሁ ሰውየውን አለማድነቅ አይቻልም። እና በጣም ተመችቶኛል እና ጥንቃቄ አድርጉ። ይህን ቪዲዮ ለሁሉም እንድታደርሱልኝ በአክብሮ ጠይቃችኋለሁ። በተለይ ውጭ ሀገር ላይ ያላችሁ እህት ወንድሞች፣ አዲስ አበባ መታችሁ ሪያልም ሆነ ዶላር፣ ማንኛውም ገንዘብ የውጭ ሀገር መንዘር ከፈለጋችሁ እንደዚህ አይነት ፌክ ስላለ ጥንቃቄ አድርጉ። በተለይ አሁን ምንዛሬው እኩል ነው ማለት ይቻላል። ስለዚህ የአስር ብር ልዩነት ነው እንጂ እንደበፊቱ እጥፍ ምናምን ልዩነት አይደለም። ስለዚህ ሁላችንም በባንክ እንመንዝር፣ ውጤታማ እንሆናለን። በነፃነት በድፍረት ሂደን መንዝረን ገንዘባችን በአግባቡ መጠቀም እንችላለን። እንደዚህ ሌባ፣ እንደዚህ ደህንነቶች ምናምን ከመዋከብ የተነሳ ማለት ነው። ኢና ሊላሂ ወኢና ኢሌይህ ራጁን። ኢና ሊላሂ ወኢና ኢሌይህ ራጁን። እኛም የአላህንን ወደ እርሱም ተመላሽንን። እጅግ እጅግ በጣም ልብ ሰባሪ እጅግ በጣም የሚያሳዝን መረጃን እየተሰማ ያለው አላህ ይዘንላቸው። አላህ ጀነቱል ፊርደውስ ያድርጋቸው። ለቤተሰቦቹ አላህ ሶብርን ይስጣቸው። ምን እንደምል አላውቅም። በዚሁ አጋጣሚ አንድ መልእክት ላስተላልፍ። ብሬክስ አበሻ የተለያዩ መረጃዎችን አጠናክሮ እንዲሁም ደግሞ ያለውን ነገር አስረድተውናል። እሱ እንመለከታለን። ማንኛውም ሰው ወዶ አይደለም ከሀገር የሚወጣው በጣም ችግር ውስጥ ሲገባ እንዲሁም ደግሞ ለቤተሰቦች ያሳልፋለሁ፣ ለራሴም ደግሞ ቀይራለሁ ብሎ ነው ከሀገር የሚወጣው። ነገር ግን ያጀማ ብዙ አማራጭ አላችሁ። እዛ ሁናችሁ እህት ወንድሞቻችሁን የምጠሩ ቤተሰቦቻችሁን ወደ ራሳችሁ ኑ ቶሎ በባህር እያላችሁ እንዲሁም ደግሞ መንገድ የሚገቡባቸው መጀመር አውሮ ለማለት ፈልጋለሁ። ብዙ አማራጭ አለ፣ ሳኡዲ ጭምር ሳኡዲ እንጂ ሄድም ካሉ ሳኡዲም ፓስፖርት አውጥተው መሄድ ይችላሉ። እባካችሁ ይሄ ባህር ስንቱን ቀጠፈ፣ የስንቱን ህይወት አለቀ። ያጀማ ስንቱ እናት እንባ ስንቱ ቤተሰብ በንባት አራጫ እናት ስንት አዘነች። ያጀማ እባካችሁ የስንቱ ወንድሞቻችን ሬሳ ውሃ በላው። እባካችሁ ጥንቃቄ አድርጉ። የተለያዩ ሀገር መስደር ትችላላችሁ። በመቶ ሺዎች አውጥታችሁ ነው። የመን ላይ ስንት ነው የሚከፈለው? ድንበር ላይ ስንት ነው የሚከፈለው? ያጀማ በስንት ሺ ሪያል አውጥታችሁ ነው ወደ እናንተ የምታመጧቸው። አጠቃላይ ከሁለት መቶ እስከ ሦስት መቶ እስከ አራት መቶ ሺህ ብር የምታወጡ ወንድሞች እህቶች አላችሁ። ገንዘባችሁን የምታፈሱ ጭምር ማለት ነው። በት በባህር ደግሞ ሳዑዲ ደርሰው ይያዛሉ። ያጀማ አላህ ካለላቸው እድላቸው፣ ካልሆነ ድንበር ላይ ሊያዙ ይችላሉ። አንድ ወር ሰርተው ሊያዙ ይችላሉ። ገና ምንም ሳይመቻችላቸው ሊያዙ ይችላሉ። እኔ ባለፈው ጓደኛዬ አንድ ዓመት ምናምን ከሀገር ከወጣ አንዲት ቀን ስራ ሳይዝ ማለት ነው፣ ወላሂ በአግባቡ ስራ ሳይዝ ደሞዙን በአግባቡ ለቤተሰቦቹ ሳይልክ አሁን ተያዘ። በስተመጨረሻ መጨረሻ እንደዙ ሰው ጋር ሲሄድ ስራ የለም ብዙ ነገር ነው ያለው ስለዚህ በህጋዊ መንገድ ዱባይ የሚሆን የተለያዩ ሀገር ላይ መስደር ትችላላችሁ። ከፈለጋችሁ ወንድሞቻችሁ እህቶቻችሁን፣ እንዲሁም ደግሞ እዚህ የሆነ ነገር ማመቻቸት ትችላላችሁ። የሆነ ነገር አድርጉልን ሲሏችሁ እምቢ ትላላችሁ። እንደገና መንገድ ከገቡ በኋላ ብዙ ከማታመጡበት አምታችሁ ተበዳድራችሁ፣ ወንድሞቻችሁን ቤተሰቦቻችሁን ግዴታ ሲሆንባችሁ እየወሰዳችሁ ስለዚህ ያ ነገር ከመፈጠሩ በፊት እባካችሁ ይሄን ነገር ለማስቆም እንሞክር። አላህ ይዘንላቸው ከመቶ ሰማንያ አንድ በላይ ወንድሞቻችን እህቶቻችን እንደጠፉ እንደሞቱም ጭምር እየተነገረ ነው እና ብሬክስ ሀበሻዊ ቴሌግራም ላይ የተለቀቀው ሬሳ ጀናዛ በጣም የሚከብድ ነገር ነው። በጣም በቃ ለማየት ሰውነታችሁን ነው የምጠሉት እየተባለ እየተነገረ ነው እና ሙሉ መረጃውን አለ፣ በጋራ እንመልከት። ለማስተላለፍ የፈለግኩት ይሄ ነው። እባካችሁ እህት ወንድሞቻችንን እንሰብስባቸው ባችሁ ቪዲዮን በጋራ እንመልከት። ከጅቡቲ የተነሱ አራት ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰማ። ባል ከተማ ላይ ባህር ዳርቻው ላይ ተንሳፈው ሲወጡ እዛ አግኝተዋቸው ነው። አስክሬኑን እያወጡ እየፈተሹ ኪሳቸው ላይ ያለውን መታወቂያ ሆነ ጉርድ ፎቶ እንዲሁም ስልክ ቁጥር ሲያወጡ የነበሩት ማለት ነው። በነገራችን ላይ ቪዲዮም አለ ፎቶም አለ። የሁሉም አስክሬን ሁሉ ፎቶም ተልኮልኛል ማለት ነው። መረጃው እንዴት ተገኘ የሚለው ደግሞ እንዳልኳችሁ ይሄን ያክል ሁሉ ቀን እንግዲህ አስሩት እንግዲህ ቤተሰብ መርዶ የተነገራቸው ምናልባት መቼ ሊሆን ይችላል? ቤተሰብ መርዶ የተነገራቸው አስር ቀን ይሆናል አደለ? አስር ቀን ሙሉ አስክሬናቸው ባህር ላይ ቆየ ማለት ነው። ለዛ ነበር ሰውነታቸው ሁሉ ተላልጦ ምንም ነገር አይታይም። የሚገርማችሁ ግማሾቹ በቃ ይሄ የእግራቸው አጥንት ናም ብቻ ነው የሚታዩው ሌላ ምንም የሚታይ ነገር የለም። ምክንያቱ የቀይ ባህር ውሃ ጨው ነው አይደለም። ለቀናት የቆየ አስክሬን የሰው ሰውነት ይቅርና ለደቂቃዎች እንኳን ራሱ እንደዚህ የሆነ በማዕበል ምክንያት ፊት ላይ ካረፈ ውሃው በጣም ያቃጥላል። ውሃው ወጣታችን አለቀ፣ እግዚአብሔር ወጣቱ አለቀ። ማርያም አስከስቡት። ቢያንስ እኮ በዚህ በዚህ በዚህ ሁለት ወር ውስጥ እንኳን ስንት ወጣት ነው ያለቀው። በጣም ነው ያዘንኩት። በጣም ሪሊ በጣም የሆነ አስክሬናቸውን ሳይ እንዴት አባት ያርጌ ልንገራቸው። አይወላድ አይወላድ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀዬ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች አሁን ደግሞ ይሄን ሁሉ ወጣት ይሄን ሁሉ ወጣት፣ እስከ መቼ ነው ግን ቆይ እስከ መቼ ነው? ወጣታችን አለቀ። እግዚአብሔር ወጣቱ አለቀ። ማርያም እስኪ አስቡት ቢያንስ እኮ በዚህ በዚህ በዚህ ሁለት ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ ባለፈው መቶ ሰማንያ አንድ ሰው አሁን ደግሞ መቶ ሰማንያ ምናምን ሰው በአንዲት ወር ውስጥ ይህ ሁሉ ህዝብ እኮ ገራያ ውስጥ ነው እየወጣ ያለው። የሚገርማቸው ይሄ ሁሉ ወጣት ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ፣ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያውቅ ዝም ብሎ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች፣ ስንት ህፃናት አሉ? እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ፣ መቼ እንደሞቱ፣ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ የላቸውም። እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ፣ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 ዕድሜ ልጆችን፣ መቼ ነው ይሄ ሞት የሚያበቅ? መቼ ነው የእናቶቻችን መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም አልቀስ የሚያቆሙት? ህገወጥ ጉዞ። እባካችሁ እባካችሁ እባካችሁ እባካችሁ። አይ ነው ተመችቷችሁ አይደለም የምትሰደዱት፣ እናቃለን ግን ፕሊዝ፣ ቢያንስ በአንድ ወር ውስጥ በአንድ ወር ውስጥ በአንድ ወር ውስጥ ባለፈው መቶ ሰማንያ አንድ ሰው፣ አሁን መቶ ሰማንያ ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያስተላችሁ እናንተ ይሄንን እያያችሁም ተሰደዱት? እባካችሁ፣ ስለወላጅ እባካችሁ፣ ኧረ በስለ እግዚአብሔር ስትሉ እንዴ፣ ቢያንስ ለወላጆቻችሁ ዘኑ እንጂ የምር። እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ ዕድሜ ልካቸው እኮ የደም እንባ ሲያለቅሱ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ ኮ ለእናንተ ብለን እንኮ ነው እንደዚህ ስንጮ ምን የምንናገረው እኮ ክፉ አይን እያየን ስለሆን እንኮ ነው እንደዚህ አይነት ሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቀስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር፣ ኧረ እንዳው ስለወላድ ስትሉ እባካችሁ እስኪ አስቡት።